ዛሬ ከመስቀል አደባባይ ቦሌ ድረስ ያለውን ቦታ አሳያችኋለሁ። የዛሬ ብሎጋችን የሚሆነው እንደዛ ነው ማለት ነው። አብራችሁ ቆይ። ይርቃል እንዴ በእግሬ እኔ አላውቀውም ማለት በታክሲ ነው እንጂ በእግሬ ሞክሬው ስለማላውቅ ትንሽ ራቅ ሊል ይችላል። ነገር ግን ያው እንደ ቻለንጅ የሚሆነናል ማለት ነው። በእግራችን ስንሄድ ነው ቦታውንም በደንብ እንጆይ ማድረግ የምንችለው ማለት ነው። ስለዚህ እንሄዳለን ማለት ነው። ለማንኛውም እዚህ ከፊት ለፊቴ የእንትን የዝሆን ምንድነው ሰላም ፓርክ አለ። ከፊት ለፊቴ እንደምትመለከቱት ይሄ ቦታ የውሃ ፋውንቴን ምናምን ነዋ፣ ነዋ የሆነ ሰዓት አይቼዋለሁ። አሁን ግን አይሰራም። ያው በጣም የሚገርም ሀውልት ነው ያለ የዞን ማለት ነው። ከነ ልጇን አስከትለ ዋው ግን ዝሆን ምን ምን ያክል ይተልቃል? ጋይስ እኔ ይህንን የሚያክል አይመስለኝም። ማለት በጣም ትልቅ እንደሆነ አውቃለሁ፣ ነገር ግን በአካል አይቼ አላውቅም ማለት ነው። ራይ ሰብስክራይብ እያደረጋችሁ ጋይስ የቦሌ መንገድ እያጣጣም ነው ጉዞ እያደረግ ነው ጋይስ እና ከዚህ ከጀርባ አንድ ሱቅ ላይ የጉዞ ቦርሳ አግኝቼ ነበር፣ የአድቬንቸር ቦርሳ ማለት ነው። በጣም ነው የሚያምረው፣ የሚገርም ባክፓክ ነው። እና ስድስት ሺ ብር አላለኝም ደግሞ በዛ ላይ ሳይዙ በጣም አነስ ይላል፣ ግን በጣም ፐርፌክት ነበር ለእኔ ለጉዞ ማለት ነው። እና በጣም ውድ ነው ስድስት ሺ ብር እንዴ! ውስጥ የሚገባው እቃ ምን ያለው ለቦርሳው ብቻ እንደዛ ውጥቼ እና በጣም ያስፈልግ ነበር ያ ቦርሳ ማለት ነው። በጣም የሚገርም ነው አይቼው ነበር። እስኪ ቦርሳ እንፈልጋለን ለማንኛውም ማለት ነው። ዩስ ድምሳ ከአንዳንድ ምናምን ቢሆን ማለት ነው። ለማንኛውም ያለውበትን ላሳያችሁ የደረስኩበት እንደምትመለከቱት፣ በጣም የሚገራርም ቢውልዲንግ አለ ማለት ነው። እዚህ ያው እንግዲህ በብስክሌት መንገድ መሄድ አይቻል ነበር፣ ነገር ግን የሰው መሄጆ እዚ ላይ ያበቃና ወደ ብስክሌቱ ይመራናል ማለት ነው። ራሱ ሌላ አማራጭ የለም። ሱክስ ይላል። እንዴት ነው ሱክስ? ዛሬ ደግሞ ለታሪክ ውስጥ ገብታለች ጋይስ። እንደነገርኳችሁ እኔ ብዙ ጊዜ ስለማልወጣ ያው በጣም ከብዙ ወራት በፊት ነው የመጣሁት ማለት ነው እዚህ አካባቢ እና ሌላ ነው በቃ ሁሉ ነገር ማለት ነው። የሚገራረሙ ህንፃዎች ተፈጥረዋል። ከዛ በተጨማሪ ያው ኮሪደሩም አሪፍ ነገር ነው። የመኪና መሸጫዎች እንደምትመለከቷቸው ጋይስ፣ አቤት አቤት አቤት፣ እንዴት እንዴት ያለ መኪና አለ! ግሩም ነው ጋይስ። አንድ ቀን ግን የቦሌ መንገድ ማለት ነው ከመስቀል አደባባይ ቦሌ ድረስ ያለው የብስክሌት መንገድ፣ ብስክሌት የሚከራይ ቢሆን ተከራይቼ ብሞክረው ደስ ይለኛል ማለት ነው። እና ብስክሌት በጣም ብስክሌት መንዳት ወዳለው እና ብሞክረው በጣም ደስ ይለኛል አንድ ቀን ማለት ነው። እስኪ የሚከራይ ካለ ማለት ይሄ ነው እንጂ፣ ካለለና ከየት አመጣለሁ ብስክሌት። እና ይሁት ማጋይስ በጣም የሚያማምር እስካይ ስክራፐር ምናምን አለ እዚህ ጋር ሱቆች፣ በጣም ውብ ውብ የሆኑ ካፌዎች ምናምን አሉ። እዚህ የመግባት ደረጃ ላይ አይደለም፣ ሌቭል ላይ አይደለም ያለነው። ሽ ጋይስ ኦሎምፒያ አደባባይ ሊደርሰናል ማለት ነው። እንደምትመለከቱት በእግራችን በግራችን ጉዟችን እንደቀጠለ ነው። ጉብኝታችን በጣም አሪፍ አሪፍ ነገር እየተመለከትኩኝ ነው። ጉዟችን ይቀጥላል ማለት ነው ጋይስ very nice። ይሄኛው መንገድ ወዴት እንደሚወስድ አላውቅም፣ ነገር ግን ይህን አስፋልት ተሻግሬ ጉዞ የመቀጠል ይኖርብኛል ማለት ነው subscribe እያደረጋችሁ አቤት ይሄ ህንጻ ራሱ በጣም ነው የሚያምሩ፣ ዲዛይኑ ጋይስ፣ ዋው። ከዚህ በታች በቃ የሚገራርሙ ህንጻዎች ነው ያሉት። አቤት አቤት፣ አዲስ አበባ ሌላ ታሪክ ውስጥ ገብታ። ሰዎች ጋይሳውን የሚገኘው ቦሌ ማተሚ አካባቢ ነው ማለት ነው። ጉዟችን እንደቀጠለ ነው። በጣም እየተጓዝኩ ነው። ነገር ግን እውነቱን ለመናገር እየደከመኝ ነው ትንሽ፣ ምክንያቱም በግሬ እየለበለብኩት ነው ይሄን አስፓልት የአዲስ አበባ መንገድ አሁን የምንገኘው ወሎ ሰፈር ነው ማለት ነው። እዚህ ከጀርባዬ ፓርክ ውስጥ አንድ የውጭ ዜጋ ጊታር እየመታ ነበር እና በጣም አዳመጥኩኝ ማለት ነው። ለቀርጸው ፈልጌ ፈቃደኛ አልሆነ ማለት ነው እና ፕራይቬሲውን ከመጋፋ ብዬ ተውኩት ነው። እና በጣም የሚገርም ነው። በጣም እኔ በጣም እየተዝናናነው ኢንጆይ እያደረኩት ነው። ጋይስ እናንተስ እንዴት ነው ተመቻችሁ ወይ? ወሎ ሰፈር አደባባይ ነው አሁን የምንገኘው ጋይስ፣ እንደምትመለከቱት። ስለዚህ አሁንም ጉዟችንን ወደ ቦሌ ድልድይ ድረስ ነው ለመቅረጽ ያሰብኩትኝ ጉዟችን፣ እዛ እስከምንደርስ ድረስ በጣም ኤክስፕሎር እያደረግን እንቀጥላለን ነው። ሰብስክራይብ አድርጉ። ከፊት ለፊት የምትመለከቱት ሩዋንዳ ድልድይ ይባላል ማለት ነው። አሁን ያለሁበት አካባቢ ሩዋንዳ የሚባል አካባቢ ነው ማለት ነውና ይሄን ሩዋንዳ ድልድይን ካለፋችሁ በኋላ በጣም ቦታው ደግሞ የበለጠ ያምራል ማለት ነው። እስካሁን ከመጣሁት የበለጠ ማለት ነው። በጣም አሪፍ አሪፍ ህንጻዎች አሉ። አሪፍ አሪፍ እይታ አለው አጠቃላይ አካባቢ ላይ ማለት ነው ጋይስ፣ እያየኋቸው ያለውቸው መኪናዎች በጣም በቃ የሚገራርም መኪና፣ ይሄን ሬንጅ ሮቨር ተመልከቱ። ዋው ኢትስ ክሬዚ። እዚህ ኦኬ፣ ሰገንድ፣ ኦልራይት፣ ሰብስክራይብ እያደረጋችሁ እዚህ አካባቢ ላይ በጣም የኢትዮጵያ በምስራቅ አፍሪካ የመጀመሪያው 3D ስክሪን አለ ማለት ነውና ከፊት ለፊቴ እንደምትመለከቱት እስኪ ምን ምን ምንድን ነው የሚያሳየው? የምትመለከቱት የምትመለከቱ 3D ስክሪን ላይ የሆነ 3D የሆነ ቪዲዮ ይከፈት ነበርና እሱን ለመመልከት በጣም ረጅም ሰዓት ቆምኩኝና ሳየው፣ ምንም የሚከፈት ነገር ስላልሆነ ጉዟችን ቢቀጥል ይሻላል ማለት ነው። ከመስቀል አደባባይ ቦሌ ማለት ነው። ነገር ግን በጣም እየደከመኝ ነው ማለት ነው። አሁን ጀነሪክ ቡስ እያደረኩኝ ነው። ይህን ያክል ይርቃል ወይም ይደክመኛል ብዬ አልጠበኩም ነበር። ከጠበኩት በላይ ነው የደከመኝ። እሱ ቤ በርታ እንጂ ገና በጣም ብዙ ጉዞ ይቀራል እኮ። በጣም የሚገርም አዳዲስ የዩቱብ ሀሳቦች አሉ ማለት ነው። ከዚህ በፊት ያልተሰሩ እና በጣም ቻሌንጅ የሞላባቸው እነሱን ነገሮች በቅርብ ቀን ውስጥ እንጀምራቸዋለን ማለት ነው። ዋው ይህ አካባቢ ደግሞ ከፍ ካሁን ሁሉ ይለያል፣ ጋይስ በጣም ነው የሚያምረው። አቤት አቤት! እዚህ ሰፈር ብኖር እኔ በጣም ደስ ይለኝ ነበር። አሁን እንግዲህ ፍሬንድሽፕ አካባቢ ነው የምገኘው ማለት ነው ጋይስ፣ እዩት። በጣም ነው የሚያምረው ጋይስ፣ እነዚህ ህንፃዎች እንዴት እንደሚያምሩ እንግዲህ ብሎግ እያደረገ ነው እንደምታዩት። ሉክ ጋይስ በጣም ነው የሚያምረው ጋይስ። አሁን ያለውበት ሳፈር። አሁን እንግዲህ መዳረሻችን ላይ ልንደርስ ነው ጋይስ። እንግዲህ ከመስቀል አደባባይ ቦሌ ድልድግ ድረስ ነው ማለት ነው፣ በእግሬ ዋክ እያደረጉት እየጎበኘው እናንተ እያሳየሁ ያለሁት ማለት ነው። እና ጉዟችን ሊያልቅ ነው። በጣም ደክሞኛል ከምላችሁ በላይ ማለት ነው ጋይስ። እና እንግዲህ ወደ ኤድና ሞል አካባቢ ሄድና ለስልኬና ለካሜራ የሚሆን ማለት ነው፣ ረጅም ጉዞ ስለሚጠብቀኝ ፓወር ባንክ መግዛት አለብኝ። ከዛም ፋስት ቻርጀር ምናምን መግዛት አለብኝ ማለት ነው። ሱፐር ፋስት ቻርጀር ነው መግዛት የምፈልገው። በነገራችን ላይ ይህ ህንፃ እንደምታዩት በጣም ነው የሚያምረው ማለት ነው፣ ተጠናቆ ማለት ነው። በዛኛው አስፋልት መሄድ ያለው ነው በሚሊኒየም አዳራሽ ጎን ማለት ነው። ለስቢ ዋው ዋው! ከዚህ ደግሞ እይታው ያበደ ነው። እናንተ እንደውም በካሜራ ያን ያክል አይታያችሁም ካሜራው ያን ያክል ስለሆነ ማለት ነው፣ ነገር ግን በአካል በጣም ነው የሚያምር። ኦልራይት አስፋልቱ ፍሪ ሆነ፣ እንግዲህ እንሻገረው መሻገር አለብን ያው በጣም በሱ ቤት ተጠንቅቀ ነው መሻገር ያለብህ አስፋልት ምናምን ብዙ ጊዜ አስፋልት ሻገር ጓደኞች ምናምን ፋራ ምናምን ነው አስፎገርከን ይሉኛል። ነፍሴ በጣም ውድ ናት ብራዘር፣ በምንም ነገር አተካም። ስለዚህ ላይፌን በደንብ መጠበቅ አለብኝ ማለት ነው። መቼም ህይወታችንን የመጠበቅ አላፊነት ያለብን እኛው ራሳችንን ሌላ ማንም ሊጠብቅልን ስለማይችል ሁሌም ቢሆን ጥንቃቄ ማድረግ መቻል አለብኝ ማለት ነው። በጣም ብዙ ተራመድኩ መሰለ ጋይስ በጣም ሊያለበኝ ብሎ ቅንድቤ ምናምን አልጎኛል ማለት ነው። እና ሌላውን አካለኝ ደግሞ አላለበኝ። ቅንድቤ ላይ ግን በጣም ኃይለኛ ውሃ ነው ያለው ማለት ነውና ያው አሁን እየጨረስኩ ነው ማለት ነው። ይሄ እራሱ አንድ ቻሌንጅ እኮ ነው። እኔ ቅርብ ምናምን መስሎኝ ነበር። ዛሬ እንግዲህ እንደምትመለከቱ ሚሊኒየም አዳራሽ ላይ ታዋቂዋ አስቴር አወቀ ኮንሰርት አላት ማለት ነው። እና አይ ቲንክ መግቢያው 800 ብር ምናምን መሰለኝ፣ ግን አሁን ኮንሰርት ለመግባት ዝግጁ አይደለም ማለት ነው ባለንበት ሁኔታ። ምናልባት ቀጣይ ዓመት ኮንሰርት ገብተን ኢንጆይ እናደርግ ይሆናል። አሁን ላይ ግን በጣም ብዙ የሚቀሩ ስራዎች አሉ ማለት ነው። ጋይስ፣ በጣም ሰፊ ነው አዳራሹ። እኔ በነገራችን ላይ ሚሊኒየም አዳራሽ ገብቼ አላውቅም ማለት ነው እስከዛሬ ወደፊት ገብተን ኢንጆይ የምናደርገው ይሆናል እኔ ያን ያክል መዝለል መጨፈር ምናምን የምወድ ሰው አይደለም ማለት ነው ነገር ግን ያው ኤክስፒሪየንስ እናደርጋለን አንድ ቀን ኦልራይት ጋይስ ያው እንግዲህ ስካይላይት ደርሰናል ማለት ነው እንደምታዩት ከፊት ለፊት እንግዲህ ቦሌ ድልድይ ወይም መዳረሻችን ነው ማለት ነው አሁን አንድ ሀሳብ እያሰብኩኝ ነው በፓርት 2 ለቀጥል እያሰብኩኝ ነው ማለት ነው ዝም ብዬ ከምመለስ እሺ ጋይስ ይሄ ነው የመጨረሻው ማለት ነው፣ ድልድዩ። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል ጋይስ። ከተመቻቹ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት